እቆማቸው ማለ መሞሩ አንተገናድ የሆነ ነገር ያቀ ነገር ማይኖራል። አንተ ግን ይኸውልህ እኛን ማይሆን ወጥመዱስ ልከተን አስበህ ከሆነ ማለት ነው። አንድ መኪና ሙሉ ምንም እንደማታመጣ እዚህ ጋር የማጭበርበር ነገር እያደረገች ነው። እኔ ወንድሞች አይት እንዳሉ እኔ ያሳያለሁ ግን መኪናው የት እንደዚህ ነው ብዬ ላሳያችሁ። እኔ ነው በቃ፣ እኔ ለእነሱ ነው ሰጥቻቸው፣ ይዳሉኝ፣ ይልኩ፣ በቃ ገንዘብ ይገባላል፣ ይዳሉኝ፣ ይሄ ነው በቃ። እኔ ሰላም፣ ሰላም፣ ሰላም፣ ሰላም ውዴ፣ ጥላ ሚዲያ ቤተሰቦች፣ እንደምን ሰንብታችኋለሁ? እንግዲህ አለፈውን ያጋጠመኝን ነገር አይታችሁ ለመርዳት ሞክሪ ያላሰብኳት ሴት እርጉዝ ሆና በጣም አንገቴ ላይ ቢላ እንደዚህ አስቀምጠው ለማረድ ሙከራ፣ የመግደል ሙከራ ተደርጎብኝ ህይወቴን በቅጽፈት አጥቻት ነበር። እግዚአብሔር ጠበቀኝና ተርፌያለሁ፣ ይኸው ለዚህም በቅቻለሁ። እናም ያቺን ሴት ይዘናት ህግ አካል ጋ አቅርበናት እሷን እንድትመራ አድርገን ባሏ እንድያዝ ተደርጓል። ዞላቲውም ጨርቆ ሲሾም አንድ ላይ ተባብረውኝ ያው እሷን ይዘናት ከዛም ደግሞ የሷን ባል ተባባሪዋን እንድንይዝ ተደርጓል። እንግዲህ ያለፈውን ካያችሁት ብዙ ነገር አጋጥሞናል፣ ተፈትነናል። ተሯሩጠን የያዝነው ሊያመልጠን ነበር። ዘላለም ጋር እንሄዳለን ከህግ አካል እንቀበለውና እና ይጠቁመናል አይጠቁመንም፣ በምን መንገድ ልናስወረው እንችላለን የሚለውን አብራችሁን ከቆያችሁ የምታዩት ይሆናል። ወዳችኋለሁ። ተከታተሉ፣ አብራችሁን ቆዩ። ጠላ ሚዲያ ውዴጥላ ሚዲያ ቤተሰቦች እንግዲህ ያሳለፍነውን ነገር ታውቃላችሁ። ብዙ ነገር ብዙ ነገር ዙላና ዳኒ ብራስኮ አንድ ላይ ተባብረው ይህን በደንብ ዛሬ ከህግ ባለሙያዎች ጋር ተባብረውን እንድንቀበለው እና እንዲመራ ተነግሮታል። ምንድነው ነው ላይ ያዘች ይመራ ላይ ወንጀል ምን ይዛል? ስራህ ምን? ቪዲዮ ነው። አንተ ነበርክ ከመኪናው? የለም። እንደ ዝም ብለህ ቢላ ያስቀመጠውን ዝም ብዬ ዝም ብዬ ይዤ ልሄድ ነው። ለምን ሮጥክ? ለምን አልሮጥም? ሁለት ሆናችሁ አስፈራራችሁኝ። ማንም አላስፈራራህም። ገና ስንመጣ ነው። ስላወከኝ ነው የሮጥክ። ኧረ ማን አላውቅም። ምን ከዚህ በፊት አይቼ የማላውቀው ምን ሌባት ትላለህ እንዴ? ሰው ዝም ብለህ ሌላ ነገር እኮ አያስፈልግም። ሌላ ነገር እኮ አይደለም። ቀላሉ ነገር ይኸውልህ፣ ቀላሉ ነገር ወንድሜ፣ ወንድሜ ይወል እየነገርኩ እኮ ነው፣ እኔ ምንም ማላቅም። ከመንገድ ላይ አርቄ እየጠጣው ነበረ በቃ አንስተው። አንተ አሁን አንተ እንደዚህ ባልክ ቁጥር አንተና ሚስትህ ላይ ነገሩን እያከረርከው ነው። ማን የምን ነው እኔ አንተ ነው የወንጀሉ ተባባሪ እነማን ናቸው? የሚለው መርተህ። የምን ወንጀል ምን ተፈጥሮ ነው? ቆይ ለምናት እነግርህ። እኔ እኮ ምንም አላውቅም እኮ ወንጀሉን ምንድን ነው? እመን እኔ ምን አውቃለሁ? የምን ወንጀል ነው የምትወሩ? ይሄ ሰውዬ በቃ አሁን፣ እንደዚህ ምንም ከአንተ ጋራ ለመዳረቅ አይደለም። እሺ እዚህ አይደለም ወንድሜ። እኔ እኮ ችግር የለውም ያለውን ነገር ማቆን እኮ እነግርሃለሁ እኮ። አንተ እኔ አንተን እኔ አይቻ አላውቅም። ማን ነው እኮ? አንተ ለምናት፣ ምን ተፈጥሮ ንገረኝ እስቲ። ምን ማለት ነው? አንተን አላውቅም ምናምን እኔ አላውቅም። ከዚህ በፊት እኔ አይቻቸው አላውቅም። ምን ያለው ይቆላል እኮ ቪዲዮ ነበር እኮ አረ ነው ያረለው። እየተቀረጽክ እኮ ነው ነበር በሰዓቱ። አሁን ይው ላውና አንተ እንደዚህ በደረክ ቁጥር ማለት ነው ነገሩ እየከረረብህ ነው የሚሄደው። አሁን መኪናውን ታሳየናለህ ወይስ አታሳይም? ሲጀመር ሲጀመር ከዚህ በፊትም ብዙ ነገር ሰርታችኋል እናንተ፣ በጣም የተደራጃችሁ ሰዎች አይደለም። ምን ምትከስ ተናግረሃል እኮ አሁን እኮ ህግ አካል ጋር እኮ ተናግረሃል እኮ ብዙ አሉ ሰዎች ብላ እኔ አሯርጦ ያዙኝ ያልኩት እነ ቁጭ ብዬ የጠጣው ነበረ የማላውቃችሁ ሰዎች አሯሮጡኝና በቃ ጮኩ ኡ ብዬ ጮኩ ማንም ይደርስልኝም ብዬ ነው ያወሮት እኔ ፖሊስ ጣቢያ አለቀ አሁን እንግዲህ ይዛ ቃል ሰጥቷል አንተ ዝም ብለንም እንትለፈው ማለት ያለቀለት ነገር ነው እኮ ምን አርኩ ነው የምትለኝ ያልሰረኩት ነገር አምጣ ነው የምትለኝ ምን አርኩ ነው ከዚህ በኋላ ምንም ለውጥ አታመጣም አሁን እኔ በልጅ ምናምን ስለአስፈራራት ሚስት ነገሩ ሁሉ ያነገረ አረ ሚስትህን የለኝም። አንተ ለምን አትሰማኝ? ሚስት ሚስት አትበለኝ። እኔ ሚስት የለኝም ልጅ የለኝም። እኔ የምን ሚስት እና ልጅ ነው? ያህን ሁሉ ነገር እኮ ያደረከው እኮ ከሚስት ጋር ሆነ እኮ ነው እኮ ሚስትህን። ሚስት የለኝም። አሁን እኮ ጭራሽ እኮ እንዳትናገሪ ብለህ በልጅ በልጅዋ እኮ አስፈራርተሃታል እኮ። ልጅሽም ምትፈልጊው ከሆነ ለምን ልጅቷ የት ነው ያለችው? ለምን አታሰየኝ? አብረሃ እኮ ነው እኮ የታሰረኝ። አላቃትም ምን ከሴት ጋር ነው እንዴ የምታሰሩ? ይኸውልህ፣ ይሄ ድርቅና ከየትም እንደማያደርስ ነው መነገር እኮ እሺ፣ የኛንም ጊዜ የራስህንም ጊዜ ላለማጥፋት ከፈለግ በስነ ስርዓት ትነግረናለን። አሁን እሺ፣ ምን አሁን ምን እንድነግረን የምትፈልገው? እኔ የሰረኩት ነገር የለም። ይሄን ሰው አላውቀውም። አንተንም አላውቀውም። ያንዳ አብሮ ነው ያሯሯጠኝ ሰው። እየት አለሽ? ስማኝ እየሰማኝ እሺ፣ አረ እሺ ቆያ አሰብለ አይ ወለ ቀጥ ብለህ ተናገር። ምትናገር ከሆነ እኮ ነው የት ነው ያለው? በሰነ እኮ ነግረሃለሁ እኮ። ግን ምን ምን መሰለህ አንተ አሁን ባለፈው አሯሮጠህ ያስገኝ አይደለ ተባባሪዎች። እኔ እሺ አሮሮ ጠኝ የት ነው ያሉት? ወንድሜ እኔ እኮ ነግረሃለሁ ሁሉንም ነገር እኮ። ግን አላውቅም ምንም። ይኸውልህ፣ ይኸውልህ አሁን እኔ አንተ ባለፈው አሯሮጠህ ያስገኝ ከዛ አብሮ ከነበረ እንዴት ነው እስር ቤት መበስበስ ፈልገህ ነው? ለምን እበሰበሳለሁ? ነው ሚስት አለህ ልጅ አለህ። ስለዚህ ይኸውልህ፣ አሁን እኛ ይኸውልህ፣ ዘላለም ይሄ ሰው በጣም እንትን እያለ ነው። ቦስቲ ድል ስጠው። አሁን አንተ ለምንድን ነው ያዝነው? ምን አውቃለሁ? በቃ እኔ በቃ ሲመጡ ሊመቱ ፈርቼ ሮጥኩ። በቃ ምንድነው ያሰባችሁት? አሸንጉሊት ብሎ ከመኪና ውስጥ ይዞ ሲወጣ በሰዓቱ ምን ይዞ ይወጣ ነው የመሰለ አረ፣ ምንድነው የምታየው? የምን አሸንጉሊት አያ አሻንጉሊት ብሎ ይዘው የወጣው ካሜራ ነው። ከመጀመሪያ እስከ መጨረሻ ስትሰርቁት እያንዳንዳችሁ ፊታችሁ ይታይ ነበር። ብለራ ያለው ነው እኔ ጋር አለ አይደል አንተ ጋር ምንድን ነው የምታውቀው? እኔ ማላውቀው ነው እንዴ? የምታውቀው አንተ ይሄን ቪዲዮ ተመልከት። ከመጀመሪያ እስከ መጨረሻ መኪናው ጋር ምን በቃ ቪዲዮ አለ ተይዛሃል ተባልካ አይደለ ነገሩ ይቅረ አይደለም ጠቁም ከማን ጋር እንዴት ነው ያደረጋችሁት ምንድነው ያደረጋችሁት የሚለውን አንተ ነገራለህ ቀና ብለተና ቀና ብለው ቀና በለ ካሜራ አረ ቀና በለ ካሜራ ቀና ብለው አረ እጅህን ልቀቀው እንዴ አውቀን ዝም ስንል ምንም ያለወቅን ነው እንደ መሰለህ አሁን ተናገር መኪኔት ያለው አባሪዎች የት ናቸው አሁን እንዴ እኔ እንዲያዝ ያደረገች ይችኛል አንቺ ነች ልጇ የምታገኝ መስሏታል። ንገሯት አሁን፣ ይል በልጇ አታስፈራራም ነው አሁን። የሚጠቅምህን ነገር ነው መነግርህ ነገሩ እንዲቀልልህ ከሆነ ስማኝ፣ ነገሩ እንዲቀልል የምትፈልግ ከሆነ ነገሩ ቀላል እንዲሆን ያለውን ነገር አባሪዎች የትን ያሉት መኪናው የትን ያሉ፣ ይህንን ተናገር። ከምንም በላይ መኪናውን ነው ነው የምፈልገው እኮ በቃ። አሁን እንደራደር ነው የምትሉት ምንድነው? ምን እንደራደር ነው? ከሊባ ጋር ልደራደር ይመስላል እንዴ እዚህ ቁጭ አልኩት እንዴ እኮ ታዲያን የሚሆነ ነገር ማገኝ ከሆነ ነው አመነ ነገር ይበቃ። ምንድን ምን ልታገኝ ፈልገህ ነው? ያው እንግዲህ አሁን ተነቅቶብሀል ሁሉም ነገር ተጋልጧል። ግብረ አበሮቼ የት ነው ያሉት? መኪናውን የኪናው የት ነው? ከምንም በላይ እኛም የምንፈልገው ከአንተ መኪናውን። ወንድሜ ምን ይለበራ አንተ አንይበታል። ሌላው ነገር ምንድነው አዳምጠኝ፣ ምንድነው አዳምጠኝ። ይኸውልህ መኪናውን አሁን እሷ አሁን እሷ የነገረቻችሁ ሌላ ነገር ነው አንተ ነው ልጅቷ፣ የማይሆን ነገር ነው የነገረቻችሁ። እርግጠኛ ነኝ ምን እንዳለቻችሁ አላውቅም፣ ግን ማለት ነው እሷ ነች እንደ እርጉዞና ምናም እኔ አይደለም። ምንድነው የምታወራው? ይኸውልህ፣ ለእኛ ነው ምን ይጠቅመናል? ልንገራህ ወንድሜ፣ እሷ እንደ ንጹህ እንዳተባት እሷ ነች እዚ እዚ ጣጣ ውስጥ የከተተችኝ። ምን ማለት ነው፣ እሷ ወንድሞቿ ተደራጅተው ነው እንደዚህ ሌባ ይሆኑ። እኔ ደግሞ የእሷ ፍቅረኛ ነኝ፣ ከእሷ ልጅ አለኝ፣ አንድ ልጅ አለኝ። እኔ የተማርኩ ሰው እንደዚህ አይነት ነገር ውስጥ ምገባ ፈራህ። እግዚአብሔር ያለኝ ሰው ነኝ። የሰውየት ያበላሸ ሸፈራ እግዚአብሔር። እኔ ወንድሜ እውነቴን ይሄን ነው የምልህ። አንተ ስማ ወንድሜ፣ ይኸውልህ አሁን አንተ በጣም እየቀለድክ እኮ። ልንገርህ እኔ እውነቱን ልንገርህ፣ መኪናው የት ነው ያለው? ይሄን ለኛ ምንም አይሰራልን። ግቢው የት እንዳለ አላውቅም እኔ። መኪናው እንደዚህ እንደዚህ ነው ቦታ ብዬ ልነግርህ አልችልም። እውነቱን ነው የምነግርህ። ወንድሞቹ ግን የት እንደሚቀሙ ጫት ምናምን እኔ እነግርሃለሁ፣ አሳይሃለሁ ቦታው የት እንዳለ። ግን እኔን አዳምጥ። እኛ እኮ የቤተሰብ ጫዋታ ፈልገናል እኮ። ይኸውልህ እኔ እነሱ ያሉበትን እነሱን ትይዟቸዋላችሁ ምን ማድረግ እሺ እንስማ። ይኸውልህ ከመጀመሪያ ጀምሮ እንደ እኔ ሚስቱ ታሪኳን እንዳለ ነግራ አለች። ጠቅላላ እሷ ውሸት አምነቼ ነው የምነግርህ እኮ ነው ይኸውልህ። አንተ ሰክረህ እየገባህ ሚስትህን ትደበድባለህ። ኧረ ወንድሜ እኔ መጠጥ የሚባል ነገር ልጅህ መጠጥ የሚባል ነገር አትገዛም፣ እራህ አትሰራም። እኔ መጠጥ የሚባል ጠጥቼ አላውቅም። እውነት አንድ እንደዚህ መጠጥ እኔ እኮ እኔ የትምህርት ማስረጃዬን አምጥቼ ላሳይ ይችላለሁ። እውነት ወንድሜ እንደዚህ መጠጥ የሚባል ነገር ከምን ይሰራል። የትምህርት ማስረጃ ለእኔ ምንም አያደርግልኝም። ይሄ ለሷ ማለት ወንድሞች ሌቦች ወንድ እኔ ልንገር ስመኝ ይሄ ወንድሞች አሏት ሌቦች ማለት እነሱ ነው በቃ አንቀዋ አስገድደው ልጄን እንደዚህ ምና ይሄ እቺ ሴቷ አለች አድርገህ እርጉዝ ምና አንብላ እንትን ያለች ሚስተር አው እሷ ሲ ሚስተር ይበላት አስገድደው ነው ልጅ አላችሁ። ከእሷ ጋር መኖር አልፈልግም ልጅ ነው መፈልገው ነው ልጄን ለማሳደግ ነው። አብረሀት እኮ ነው እኮ የምትኖረው። ይኸውልህ፣ አንተ አብረሀት ተባብረሀት እኮ ነው እኮ የምትሠራው። እሷ ነች ሌባ ወንድም ይኸውልህ። ድንገት በቃ ዩኒቨርሲቲ ገባው ያው ይህ የትህወት ታቋለ ዩኒቨርሲቲ ወት አንድ ሁለቱም በእምና እየተባባሉ ስንወጣ አገኘኋት። እሷን በቃ እዛው ተዋወቅን። በቃ አንድ ነገር ነገር የሆነ ነገር ተፈጠረ። አረገዘች፣ እሷን ከዛ ልጁ መጣን። ይሄ በቃ መከረን እየበላው፣ ትምህርቴን ተማርኩ እንደምንም ጨረስኩ። በቃ አሳድግ ልጅን አሳድግ ልጅን። ይሄ ወንድሞች ያሉ ከእነሱ ጋር ስራ ስራ ስራቸው ምንድን ነው ስላለ፣ እንደዚህ እንደዚህ ነው መኪና ነው። ኧረ እኔ እንደዚህ አላደርግም አልኳል። ያረ እኔ ተምሬያለሁ። እኔ ሲቪል ኢንጂነሪንግ ነው የተመረኩት፣ የተመረኩበት ማለት ነው። ፊልዴ አሁን ከእነሱ ጋር ስረቅ ምናምን አለችኝ። በቃ አልሰርቅም ብዬ ግግም አልኩባት። በቃ ልጄን አታገኘው ምናምን አስተረኝ። በቃ ምን ላርግን? እዚህ ነው ሌላ ስራ መስራት አትችልም እንዴ? እኛ እኮ ሌላ ነገር ነው። እኔ እኮ ወንድሜ እኔ የትምህርት ማስረጃ እንድታምነኝ እኔ ወለ አመጣላ፣ አብረን ይደን ከፈለክ ችግር የለብኝ። እሷ ነች ሌባ፣ ወንድሞቿ ሌባ ናቸው። ሰው አስፈራራሉ። ይወለ አሁን እሱን አንገቱ ላይ ቢላ ሲያወጣበት እኔ ልብ ትርክክን ያሉ ፈርቺ ነበር። እውነት ማለት ነው። እንዲ ጎትቶ ቁን ቁ ከመኪና ይወረደ። እኔ ያኛው ቢላ ና እኮ እኔ ቢላ ቢላ ብቻ እኮ ቢላማ ያ ያ ነገር አለ አይደለ? ነው እሱ ነው። መኪናውን ነው የምንፈልገው። አንደኛ ነገር እነሱ ወንድሙ ደሞ መኪናው የተባለችው ሲሄድ የነገረችን ነገር ሌላ ነው፣ አንተ የምታወራው ሌላ ነው። እዚህ ጋር የማጭበርበር ነገር እያደረግን ወንድሙ እኔ እኔ እኔ እኔ ወንድሞች የት እንዳሉ እኔ አሳያለሁ፣ ግን መኪናው የት እንደዚህ ነው ብዬ ላሳያችሁ እኔ አላችሁ ነው ያቆምኩ። አንተ አይደል አለ በቃ እኔ ለእነሱ ነው ሰጥቻቸው ይሄዳሉኝ፣ ይልኩ፣ በቃ ገንዘብ ይገባላል፣ ይሄዳሉኝ። ይሄ ነው በቃ እኔ የማውቀው ነገር፣ ምንም የማውቀው ነገር እስካሁን ድረስ እንደዚህ ነበር መሰሉት ያን መኪናን ወንድም ምን አድርገህ ነው የምትለኝ? በቃ ያለውን ነገር ላሳየህና በቃ እኔም በቃ ጨነቀኝ እኮ አስጨነቀ። ከዚህ በፊት በዚህ አይነት ዘላለም የብዙ ሰው እምባለባቸው ልምድ አላቸው። የመጀመሪያ ነው እኔ የእናንተ የመጀመሪያ ነው እኔ። እውነቴን ነው የምነግርህ ከልብ የመጀመሪያ ነው። እሷም ምንድን ነው ያለችው? ለመጀመሪያ ጊዜ ነው እንደዚህ ምናምን ታደርጋለህ እኮ እሷ ሌባነች እሷ ለምዳለች። አንተን መተባበር ራሱ አልፈልግም። እሷ ነው የወለደ ነው ምንም አይነት ምንም አይነት የምስኪንነት ነገር የለም። በጣም ክፉ ሰው ነው። በጣም ትንኮልኛ ሰው ነው። እኔ አሁን እሷ የነገረችህን ነገር አምነት ተቀብለ ሴት ስለሆነች ነው እሷ ሌባሌባ እንዴት ይታመሌባ ናምናደአ ታሪክ ሆነ እሚ ያወራችን ነእሷ ይሆል ሌባ ነች። እም ኮርጉዝ መስላ ሆኖ አለእንኔምን አልኩኝ። መኪናውን ብቻ ነው እኮ ይዤ ላሳየህ እያልኩ እኮ ነው። እሷም ወንድሞቿን አለመራችሁም? ወደ እኔ የመራችሁ አይደለ? ወንድሞቿን ለምን አታሳይም ነበር? ለምን ወደ እኔ ያመጣች አልኩት። ወንድሞቿን ነፃ ልታወጣ እኮ ወንድሞቿን እኔ አሳያችኋል። እሷ በትክክል የነገረችን ምን እንደሆነ ታውቃለህ አንተ? የዚህ ቡድን መሪ እንደሆንክ እና ይኸውልህ ስራ ውስጥ እንዳስገባሃት ወንድሞቿ እንደሆነ ነግራቸዋለች። አልተናገረችም አይደል? ይሄ ይሄ ነው በቃ ትልቁ ሾታ ይኸውልህ። እንደዚህ በቀላሉ እንትን ምትላቸው ሰዎች አሉ። ብዙ መኪና እንደ ዘረፍክ ተናግራለች። እኔ ምንም የመጀመሪያ መኪና አለው አልኩ እኮ ወንድሜ። እነሱ እንኳን ቢላውጡ በነሱ አይደል እንዳስረው። እሷ ነች። ኦኬ። ስለዚህ እሷ ነች፣ ብዙ ልምድ ያላት እሷ ነች። በቃ ልምድ ያላት። አሁን ደግሞ እሱ ወደ ወደሷ እያደረገ ምንም ስለማይጠቅም ማለት ነው። ተረጋጋና፣ ከመጀመሪያ እስከ መጨረሻ እንዴት ልታጠምዱ ትቻላችሁ? አላዛርን የሚለውን ማለት ነው። እሱን ተናግረህ፣ በስነ ስርዓት ተናግረህ ከዛ በኋላ ጠቁመውን፣ ጠቁመ ትበሰብሳታለህ። ማይቀር ነገር ነው። አረጋጋው እና አንተ በለው አዳ ከፈለክ፣ እናንተ ካሜራ አጥፍተን ነገር አያስፈልግም። በእናትህ ተመከርኩ። ከዛ በላይ ነው ምክር የለም። በል በል አጥፋልኝ። ነገር ችግር የለም ነው አጥፋል ሁለተኛ ነገር አሁን በሥነ ሥርዓት ማውራት የምችል ይመስለኛል። አሁን አንድ ባንድ ትናገራታለህ። አሮን ምን እኮ ነበር ሁላ ነገር ምንም አያስፈልግም ነበር ነገር እኔ ብዙ መኪናዎች ሰርቃል ሌባ ሶስት አረም መኪና ነው የሰረቅ ነው። ከነሱ እንዴት ነው ወደዚህ ስራ የገባው? ያው እኔ አሁን እኔ አልዋሽ የሚውላ ነገር አሁን ድጋሚ ሊደግም አልፈልግም። ከእሷ ጋር ነው በቃ የሰረቅ ነው። የእሷ ወንድሞች ነው የሚያሰርቁ መኪናውን። እነሱ ነው ይዞት የሚሄዱት። ቆይቶ ነው ለእኔ ገንዘብ የሚገባልኝ። እንዴት ነው ወደዚህ ስራ የገባው ነው እየጠየቅኩ ያለሁት። ተምር ያለው ተማሪ ነበርኩኝ ምናምን ድግሪ ያለኝ ስትላል ነበር። እሱን እንድትነግረኝ ነው እኔ ዚህ ስራ ውስጥ ይገባ በቃ ልጄ ለማሳደግ ነው። ምንም አቅም የለኝም። በዛ ላይ ተማሪ ነበርኩ። እሷም በቃ ወንድሞቿን አስተዋወቀችኝ። በቃ ስራውም ገንዘቡ አሪፍ ነው። በቃ መኪና መስረቅ ጀመርኩ ከነሱ ጋር። በቃ ድህነት ነው። ምን ላድርግ? ቸገረኝ፣ ማለት ነው። ቸገረኝ። ስራ አሰራም ሌላ ነገር አሰራም። ወንድ ልጅ አለ የሰው አንገት ላይ ቢላ ማስቀመጥ ቀለለ ስራ ፈልጎ። የሰው ህይወት ላይ እንትን ማለት ቀለለ ስራ ፈልጎ ከመቀጠር የሆነ ብዬ የያዛቸው ምናምን ሊያርዱኝ ነበሩ። ህይወቴን በዛች ቅስፈት አጥቻት ነበር። በጣም የሚገርም ነው። አሁን እንደዚህ አይኑን አፍጥጦ እኔ እንደዚህ አላውቅም ምናምን ይለ የሰው ህይወት የስንት ሰው ህይወት ያበላሻሉ። አሁን ከዚህ እንደዚህ ቢቀጥሉ ኖሮ እኛው እንደዚህ ባናገኛቸው የስንት ሰው ህይወት ስንት ሰው ሞቷል እንጂ፣ መኪና መኪና ሰርቆት የተነሳ ስንት ሰው ተገሏል፣ የስንት ሰው ህይወት ተበላሽቷል፣ የስንት ሰው ትዳር ተመታለት ነው ስንት መስዋዕትነት ሰው ከፍሎ ይህን መኪና እንደሚገዛ ታውቃለህ? እኛ ሰው ገለና አናውቅም። ምን እኔ ሰው ደም እኮ ነው እኮ መኪና የሚገዛ። ሰው ሞቶብን አያውቅም። ንብረትስ ንብረት ቀላል ነገር ነው። አራት አራት መኪና በቃ ሰርቀናል። እኔ በቃ ይህን ነገር ነው ማቀው። እነሱ ከዛ በላይ ሰርቀው ይሆናሉ። እኔ አላውቅም ምንም ማቀው ነገር። እኔ ልጄን ለማሳደግ ነው። እሷም እንደምትዋት ዱርዬ ነች። በቃ የዚህ መኪና ስርቆት ላይ ብዙ ጊዜ አሳልፋለች። ወንድሞቿ ናቸው። እኔ በቃ ምን ላርግሳለ። አሳመነችኝ እሱ የአሪፍ ስራ ነው። እንዴት ነው ያመንከው? እንዴት ነው ወደዚህ ስራ ያው አሁን እንደነገርኩ ነው ወንድሜ፣ እሷ ነች በቃ እዚህ ነገር ውስጥ የከተተችኝ። ሁለተኛ ነገር ደግሞ በቃ ትምህርት ከተማርኩ ጀምሮ በቃ ምንም ስራ የለም። ስም ቦታ እንደለፈው የቀን ስራ እሰራለሁ። ምን በቃ የማልሰራው ነገር የለም። አንዳንድ ቦታ ተቀጥሮ የምሰራ ነበር፣ ግን በቃ ልጅ ለማሳደግ አይሆንም ገንዘቡ። በቀን መቶ ብር ሁለት መቶ ብር እያገኘ ስራ እንዴት ነው ልጅ የማሳደገው? እሷም አምጣ ነው በዚህ በዚህ አምጣ ነው እንደዚህ። የቤት ኪራይ አለ ስንት ነገር አለሁ ተማሪ ነኝ በዛ ላይ ም ምኑን ከምኑ አመቻች፣ ኑሮውን ታውቀዋለህ አንተ። ተመርቀህ ከወጣህ በኋላ ስራ በስነ ስርዓት በተማርክበት ፊልድ ስራ ፈልገህ ተቀጥረህ አትሰራም። ያው በተማርክበት ከሰራህማ ሲቪል ኢንጂነር ስንት ሲቪል ኢንጂነር አለ። በስራ ደግሞ የምታገኘው በዘመድ ነው፣ እንደዚህ እንደዚህ ሲቪ አስገባት ትባላለህ። በቃ የለም፣ እንደውልልሃለሁ ዘመዳቸው ጋር የሚደውሉት ሁሉ። እኔ ዘመድ የለኝም፣ የምጠጋበት ሰው የለኝ። የቲጂ ማን ጋር እሰራለሁ ነው ወንድሜ። መከራዬን ነው የበላሁት። እሷም በቃ መጣችና እንደዚህ እንደዚህ ብላ ነገረችኝ። በቃ ምን አማራጭ አጣሁ። ምንም እጄ ላይ አማራጭ የለኝም። ምን ላድርግ ታዲያ? እኔ እንደዚህ ሰው ቢላ ምናምን ማውጣቱ ነው፣ በቃ እየጨነቀኝ እንጂ። በቃ ገንዘቡ አሪፍ ነው። ታገኛለህ ገንዘብ። በቃ እነሱ ነው የሚያስገቡልኝ። እሷም በቃ ከወንድሞቹ ጋር እንትን አለች። ከዛ በፊት የነበረው ኑሮ ወንድሜ፣ እንደዚህ እንደዚህ ብዬ ልነግርህ አልችልም። በቃ የሚያስጠላ ኑሮ ነው። በቃ ሻራ አንጥፌ አንዳንድ ሁላ መንገድ ላድራለሁ፣ የቤት ኪራይ ሳይኖረኝ ስል፣ ምን ላድርግ በቃ መከረኝ። በለው ልጅ ላሳድግ እሷ አለ ጥራት እኔ ምን ምን በልቼ ልደረግ፣ ባዶ ወዴ ነው ማድረጉ። ሳምንቱን ለማልበላበት ጊዜ አለ፣ መቶ ብር ሶስት መቶ ብር አግኝቼ እንዴት ነው መሆኑ? ቡር ምንም በቃ ምንም ማድረግ አልቻልኩም። ስርቆት ስገባው በቃ የተፈጠሩ ነገር ተፈጠረ። ይህን ሁሉ ማኔጅ የሚያደርገው ማን ነው? ማን ነው እንደዚህ የሚያደርገው? እሷና ወንድሞቿ ናቸው። ሌላ ማንም የለም በቃ እነሱ ነው ሰው ያጠናሉ። እሷ ነች አንተን ያወቀች ምትሰራውን ስራ ምናምን ታያለች። አንድ ቀን ተሰበሰብን አወራንበት መንገድ ላይ የት እንደምትንቀሳቀስ ቃጠናች ሷ የት እንደሚገኝ አቃለሁ። እንደዚህ እንደዚህ እርጉዞኝ ምናምን ቀርቧለሁ። ከወንድሞቹ አ ሁለት ወንድሞች አሏ ትንሽ ውስተኛ ነ። ከዛ በቃ ጤና ጠቢያ ውሰደኝ ብላ እዛ ቦሌ በሰደች ድብቅ ቦታ ላይ እንደዚህ እንደዚህ አረግ ነ። በቃ ያ ነው መኪናውን ይዘ ነው ሄድን። እኔን ውረዳሉ መኪናውን ይዞት ሄዱ። እስካሁን ብር አላስገቡልኝም ለእኔ ራሱ እሺ አሁን ቀጥ ብለ አንድ ባንድ እነዚህን ሰዎች ከነስራቸው ከናደረጉት ነገር ትመራናለህ? እኔ የት እንደሚቀመጡ አሳያለሁ፣ የት እንደሚገኙ ግቢውን ግን ስለሚቀያይሩ እንደዚህ እንደዚህ ብዬ አላቆመም። መኪናው እስካሁን ታርዷል ወይስ ይኖራል? መኪናው ቢታረድማ ገንዘብ ይገባልኝ ነበር። እኔ ገንዘብ እስካሁን አልገባልኝም። ምን ሌላ ያቀዳችሁት ነገር አለ ነው? አይ እስኪ ከታረደ በኋላ ተሽጦ በቃ የመኪናው አካል ተሽጦ ነው ለእኔ ገንዘብ ይገባል። እንዴት ሊታረዳል ይችላል? ገዢ ስላልተገኘ ይሆናል። እኔ እኔ እውነቱን ነው የምነግረው። ወዲያው ነው ወዲያው ነው የሚታረው የሚፋለው ነው። እኛ ይሰማው ነው ቦታው። እስካሁን ድረስ ለምን ቆያችሁ? የሆነ ነገር እንዴት አላረጋችሁ ነው? ሰውዬው ቦታውን ማንም አያውቀውም። እነሱ በቃ ተተማመናሉ። አይ ወንድም እንደሱ አይደል፣ እኔ እውነቱን ልንገር እነሱ ሰው አያሳዩም ቦታው ለእኔ እኔ እንኳን ቦታውን አላቀው። እነሱ መኪናውን ይዘውት ሄደው ነው እኔ እንትን ብለው በቃ ማን እኔ ያሰሩብኝዋል መኪናውን ይዘው ይሄዳሉ። እኔ ገንዘብ የት እንደሚያርዱት አላቅም፣ ለማን እንደሚሸጥ አላቅም። ሶስቱ ነው የሚያውቁት የእኔ ሚስት እራሱ የምታውቃኝ መቼም እንደዚህ የመኪና ስርቆት ላይ ያሉ ብዙ መታረድ የማይችል ሲሆን ሲቀር የሆነ የሚያደርጉት ነገር አለ ወይ መኪና ከሀገር ለማስወጣት ምናምን የሆነ የሚጠቀሙት ነገር አለ እና እነዚህ ሰዎች እስከ ዛሬ ድረስ ካልታረደ የሆነ ያቀዱት ነገር አለ አይደል? አሁን እኔ አሳየሀለሁ። ልጆች ያሉበት የራሳቸው መኪና አላቸው፣ ይቀማሉ። የሚቀሙበት ቦታ ላሳየህ በቃ እዛው ሚያስት ትችላላቸው። አሁን እንደውም በቃ መሄጃ ሰዓታቸው ነው ሰዓታቸው ነው አሁን እንዲዳውን አሁን ታሪጋ ደውልበትና በዳኒ መኪና እንትን ነው

ጥላለው ይቆማል። ና መኪና ያስፈልገናል፣ በቃ ከእሱ ጋር እንትን ትላላችሁ። እኔም ባለ ጉዳይ አለኝ። እስኪ እንደሚሆን እናደርጋለን። አሁን እጠቁማለሁ ብለሃል፣ በስነ ስርዓት ትጠቁማለህ። ትጠቁማለ ቦታው ያሳያለሁ። ቤት ነው የምንሄደው ልልዞው እየጠቆመ ነው። ሳጅኑን አናግረው። ተነስተናል ተነስተናል። ይዞን እየሄደ ነው። መንገድ እየጠቆመን ነው። መውጫው ላይ አደባባይ አሁን

ተከተለው፣ ዳኒ ተከተለው፣ ዳኒ! እንዳያመልጣን፣ ይሄውልህ ዳኒ፣ እንዳያመልጣል ትንሽ ረቀት እራቅ በለው፣ ብራስኩ በለው። ይኸውልህ ያያናል፣ ያያናል፣ ሌቦች ስለሆኑ ከኋላ ከጀርባቸው የሚሄደው ሂድ፣ ሂድ፣ ሂድ፣ ሂድ፣ እንዳይጠፉ፣ እንዳይጠፉብህ። እዛ ጋር እየቆመ ነው። ቆመ፣ ቆመ። እዚች መኪና ጋር ያሰ ጠጋ በል፣ ጠጋ በል፣ ጠጋ በል፣ ጠጋ በልና፣ ወይ ከመኪናው ፊት አይገምት። በዚህ ሞሳይ ቆምሽ፣ በስፖኪው እንዳያየ ወረዱ ወረዱ። ምን ሊያደርጉ ነው? ባትሪ ባትሪ ነው ያየው። ምን መኪናው ምን ሊያደርጉት ነው?

ምንድነው? እስኪ እንዴት ክፍት ነው? ግባ ግባ! እንዴ! ይሄው መኪናዬ! ና ና ና! ያዘው ያዘው ያዘው!